ግን ሰሞኑን የቶብ ተዘግቶብኝ ነበረ። ባለፈው በወንድሞቻችን ና በባህር በተገለበጡ ምክንያት ቪዲዮ ሰርቼ ነበር፣ በዛ ተዘግቶብኝ ነው ከረመው። ቪዲዮ ላይክሽር ሸር እያደረጋችሁ ስተ መጨረሻው አብራችሁ። ዛሬ እንግዲህ ሰይድና ሀዩ ሱመያ አዲስ ነገር ይዘው በቅ ብለዋል። እነሱን ልጋብዛችሁ ና እንመለሳለን። ግን የምታዩት እውነት ነው ምላችሁ፣ ሰሞኑን ተዘግቶብኝ ስለነበረ ስርጭቱ ላይ በጣም እይታ ያለውም ና ላይክ እያደረጋችሁ በአክብሮት ልጠይቃችሁ። ይመቻችሁ ለምን የምፈልገው ምንድን ነው መሰለ፣ ሳይድ እያንዳንዱ አካውንት ክላይ ሁሉም ባንክ አለ እንደማቀው፣ እንግዲህ ሁሉም አካውንት ክላይ ባብር አለ። ብቻ ብዙ እንትን አለ 4 አራት መቶ ሺህ ብር ትራንስፈር ወደ አካውንት አንጃ ግራንጃ አስተል ንደባደብ የደረስንበት ርዕስ ነበረ መጥቻለሁ። ግን ያው እኔ አንቺ ልክ አልተረዳሽም። እናንተን ትቼ ሶስተኛ መሰለሽ ነበረ። ሶስተኛ ማድረግ ነበር የመሰለሽ አይደል? አዎ፣ እኔ ሶስተኛ ምናምን አላልኩም። ምን ማለት ነው ማለት? ወዴት ወደ ነው ማለት ነው ወይ? ምንድን ነው አንተ እየሰራ ያለው አንተ? ቸግሮኛል አረቤል ልገባ ነው ምናምን ብላ ቪዲዮ ለቃ ነበረ። አልቸገራትም ግን ያው ቢያንስ ለሱም ሳይሆን እኔ እንትን ያልኩት የደነገጥኩት ልጄን መርፌስ ታስወጋ ምናምን ነገር ስላየሁኝ ስለአመማት ምን እንደሆነች ባላቅም ከሷ ቢያንስ እኔ ይሻላል እሺ እምትለኝ ከሆነ እና እኔንም ለማናደድ እያላትም ሳይቸግራትም እኔንም ለማናደድ ምናልባት። እንትን ታደርጋለች ብዬ አስባለሁ። ስራ እገባለሁ ብላ ስላሰበች እኔን ለማናደድ ወደ አረብ ቤት ልጆች የጊዜ ስራ እንዳገባ ነው እነሱን ይዛ ስራ ገባለሁ እያለች ስለሆነ እንዳገባ ነው። አንቺ እኮ አሁን ዛሬ ሮጠች መጣች እንጂ እንደሌለች ቁጥር የለሽም ነበር። ትላንት ተነስቼ ሂጅ ቢሆንስ አንቺ ቤት የለሽም ጥለሽኝ የለሽ አሮ ቤተሰቦች ጋር እኔ አናደኝ ነው እኔ ሁለተኛ ገና ልጅ ሳልወልድልኝ አንተ ሶስተኛ ጋር ስትሯሯጥ ነው ሶስተኛው ጋር ስትሯሯጥ እሱን ተወስኪ እሱ ሌላ ጊዜ በሰፊ እናወራለን። ልጅ ሊቻሉ ለነት ያለሽ ለምን እንዳሉልሽ ስራሽ ታገዋለሽ። እኔ አልከለከልኩሽ። እሱን በሰፊው እንመለስበታለን። እና ወደ ቤት ሰዎቻችን አሁን ዱአ አድርጉና፣ እናንተም ኢንሻአላህ እሷ ምንም አትሆንም። አሰላሙ አሌይኩም ወረህመቱላሂ በረካቱሁ። ሰላም ሰላም በያለሁ፣ ውድና እየተከበራችሁ የሰይድ ወሎ ሚዲያ ተከታታዮች እንደምናላችሁ፣ በያላችሁበት ሰላማችሁን ብዙ ያርግልኝ። ዛሬ እንግዲህ ከመግቢያው ላይ እንዳሳየኋችሁ በጣም የሚያሳዝንና አንዳንድ ሰው ስንባል በጣም እንደዚህ ገንዘብ ወዳጅ የሰውን ትዳር ማፍረስ በቃ እንደዚህ አይነት ነገር ነው የተጠመርነው እና ዛሬ ሲያስተያየት እናደርጋለን። መጀመሪያ ግን ቪዲዮውን ላይክ፣ ሸር አድርጉ። ሰሞኑን ቻናል ተዘግቶብኝ እንግዲህ ከስምንት ቀን በፊት ነው የለቀኩ። ቪዲዮ ጠፋ ስላልኩኝ እይታውም ስለቀነሰ ላይክ እያደረጋችሁ እኔንም አበረታቱኝ። ሰይድ እንግዲህ እሁነን ለመናገር አንዲት ሰው ከወለዴ ከከበዴ ልጆቹ ርቀውታል። ለሚስቱ ተለይታው እየኖረ እንደዚህ ልጅ የታማለይ ብሎ በጣም እንግዲህ ውዲ ልጆች ሰለሃር ነው ሲል ሀዩን ሰምታችኋታል። እንዲያለየት ነው ምክደው እያል ከባር ነው ብቻ እና ዛሬ ላይ ላይመስል ይችላል። አንዳንድ የአስተሳሰባችነት ዝግ ሆነ ነገጧ ግን እንደዚህ አይነ ነገር ሲያጋጥም ልጆቻችን ሆነው ወይንም እንደዚህ እንግዲህ ሚስቱም ተበድላ ቢሆን በዚህ ልክ መሸሽ ሀጀመረኝ ልጁን እንግዲህ ደግሞ መቼም ሚቶበር ነው ይህ ህይወቱን ነገር ምናምን እየለቀቀ ያሳያል። እና በዛ ልክ እንግዲህ ልጅ ታማ ነው ሙስጤፋ የገባዩ ሀኪም ቤት ያስደግጣል። በነገራችን ላይ ልጆቻችንን አደለም ከሚስቶቻችን ነጣ ብኑሮ እነረቀውን አደለም ከሰው ሀገር ከውጭ በን ከበተሰብ ጋር ሆነው እንደዚህ እንደዚህ ሲባል በጣም እናዝናል። እና በነገራችን ላይ እኔ አንዲ ነገር የምለው ሱመያ ከዚህ ላይ በጣም እውነት የምሬን ነው አብዝተዋለኝ። ያኔ በቃ አንድ ሰው ወንድ ላይ ነው አገባ ተሳሳት አይደል እንደዚህ ብሎ ይቅርታ እየለመናት ነው። ከዚህ በላይ ምን ውዴት ልህር ነው? እኔ አሁን ላይ አሁን ላይ እየመሰለኝ ይሄ ነገር ፊልም እየመሰለኝ ነው። ወይ በቃ ስራ እሷም እሱም ተመካክረው ባልና ሚስቱ በቃ እኔ ሀዩንም በቃ እንዲህ አሁን አሁን ላይ ያን ሰርግ ሁሉ መቸም ሚቶበር ላይ ታውቃላችሁ ቢሆን ትላልቅ ዩቲዩበሮች የሚሰሩት አሁን ያደገ ዩቲዩበር ይወጭ ወጭ እንግዲህ የወር ነው ቢሆን ሰርግ ምናምን መደገስ እንደዛ ማድረግ እኔ ስራ ሁን ብለው አስበውበት ስራ እየመስለኝ ነው አሁን አሁን ላይ ማለት ነው። ምክንያቱም የመን ሄድኩ ስትል ወደ የመን ሄድኩ ብላ እሷ ትበስታለች። እሱም ከሁለት ቀን በኋላ ወደ የመን ሄድኩኝ ብሎ ልሄድ ነው ብሎ ይከተላል። ምክንያቱም እሷ ዛሬ ገብታለች ቢሊዮን ዛሬ የተቀረጥነ ነገ መቀረጥ እንችላለን። መለቀቅ እንደሽ ይችላልን። አብሮም ሄዱ ይችላሉ እኮ እና እኔ አሁን ዛሬ ላይ እውነት ነው መናገር ኮሜንት ላይ አስቀምጡ። አሁን አሁን ላይ እንትን እየመሰለኝ ነው። እንደገና አንድ ነገር ላስታውሳችሁ የምፈልገው ባለፈው ሰይድ የሆነ ሪል እስቴት ሲገዛ ስገዛ ሱመያ መጀመሪያ ላይ እሱም ሄደና ያንን ሲገዛ ምክንያቱም ይሄ ላይ ስራ ነው ያስተዋወቁ ነው። ስራ ስተሆነ ድረስ እኔ አሁን ላይ ምንም አልተጣሉም። የሆነ ሰርጉ ራሱ ውሸት እየመሰለኝ ነው። ሀዩና ሰይድ አልተጋቡም። አሁን ደግሞ ሶስተኛ አስራ አለሁ የሚለው እኔ ይሄ ራሱ ስራ ነው። የሆነ በቃ ስራ እየጀመሩብን ነው ማለት ነው። ሁላችንም ስራ ነው ሀጅ ሰራ ኔቶበር ትላልቅ ስራ ብለን እንዴት ስራ እርገና ስራ ነው። በእርግጥ ትልቅ ስራ ነው። ግን እኛ ላይ አሁን ላይ ዝም ብለን አላድ የለ ሀረብ ታዛኝነ በጎን በጎንም ዝም ብለን አንዳንዴ እንሰራል እና ለማንቻውም ዛሬ ላይ ልብ ያልኩት ነገር ምክንያቱም ወደ የመን ሄርኩ ስትል ሱመያ፣ እሱም ወደ የመን ይላል ወደ ኢትዮጵያ ስትል ወደ ኢትዮጵያ ይህ የሚያሳየው ምሳሌ የመን ኢትዮጵያ ነው የምንኖረው። እኔ ሚስቴ ጋር ተጣላሁ ብዬ ውሸቴን ሃልኩኝ ሚስቴ እንግዲህ ወደ የመን ተሄርኩ ትላለኝ ሀሰይ እርሽሽሽ ኳይቶበት ስላለ እኔ ደግሞ ከተላለሁ እንደዛ ያልን ማ ብቻ ለማንቻውም ይመቻችሁ። በጣም ደስ እንግዲህ ለስርሀ ሆነ ቀጥሉበት። ነገር ግን እውነተኛ ህይወት ላይ ደግሞ ከሆነ በጣም ያሳዝናል ማለት ነው እና ሀዩ በዚህ ልክ እንደዚህ ስትል በጣም ነው ያሳዘነኝ። እውነት በዚህ ልክ ገንዘብ ወዳጅ መሆን! ኧረ ሴቶች ተው እውነት የምሬን ነው። አራት መቶ ሺህ ብር በየአካውንቱ ትልክልኛለህ? ኧረ ጭራሽ በየአካውንቱ። እውነት የምሬን ነው። ልጅ የለው ለልጆቼ ብሎ አይልክልሽ፣ ሰላም የለው ሰላም ሰጠችኛል ብሎ እሱ እኮ አሁን ላይ ያለ ያለሻለው። ቢያንስ እንግዲህ አሰማችሁት በስተ መጨረሻው፣ ሰላም አጥቻለሁኝ፣ ሰላም የለኝም ነው የሚለው እና በጣም የሚያሳዝን ነገር ነው። ለማንቻውም እንግዲህ ሰሞኑን ጠፋ ስላልኩ እኔም በነገራችን ላይ ባለፈው ወንድሞቻችንና በሞቱት መጠናናቱን በተሰቦቻቸውን የሚስጣቸው በዛ እንዲ ቢዲዮ ለቅ ነበረ። እውነት የምሬን ነው ሁሉም ሰው ያየዋል ብዬ በዛ በቃ ይማርበታል። አንዳንድ ሰው ቢዲዮ ለቀው ነበር ማንም አልለቀቀውም ያን ነገር። ከዛ ምናለኝ ዩቱቡን ዘጋና ስምንት ቀን ነው ስምንት ቀን በላይ እንደውም የሆነ ሜሴጅ ልክልኝ ወዲያው አጠፋሁት ግን ወዲያው ዘጋው በቃ መጫን አልችልም ማየት መግባት በቃ ጥርቅም ጭራሹም ማለት ነው ላይ በመግባት ምናምን የሚባል ነገር የለም እና ዛሬ መጀመሪያ ነው እንግዲህ አዘጋብኝ ወዲህ ማለት ነው እና ላይክ ሸር እያደረጋችሁ አበረታቱኝ ማለት ነው እንግዲህ ሰሞኑ ስላለቀኩኝ እይታው ደክማል ላይክ አድርጉ አበረታቱኝ እኔንም መልካሙን መኝላችኋለሁ ባይ ባይ የሀገሬ ልጆች